ሰላም ሰላም! ውድ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን፣ እናንተም ሰላም እንደምትሆኑልኝ ተስፋ አድርጋለሁ። ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ማሙሌ የሚባል ምግብ ልሰራ ነው ማለት ነው። እዚህ የመጣው ማሙሌ የሚባል ምግብ ነው። እሱን ላዘጋጅ ነው ማለት ነው። እዚህ ጋር ሊጥ አቡክቻለሁ። ይሄ ሊጥ ቡክኮት በቅቤ ብቻ ነው ማለት ነው። እዚህ ጋር ደግሞ ቴምርን በቅቤ እየታሸ ቴምር ነው። እንደዚህ አድርጌ አዘጋጅቻለሁ። እንግዲህ እዚህ ጋር ደግሞ ሎዝ እና ጆዝ አለኝ። ሁለቱም ለየብቻ ነው ያደረኩት። እንደዚህ አርጌ አንድ ላይ አዘጋጃለሁ ማለት ነው የሰራውት። እንደዚህ በትንንሹ አርጌ ነው ማለት ነው የሰራውት። የራሱ ቅርጽ መውጫ አለ፣ በሱ የሰራውት ማለት ነው። በጣም የሚጣፍ ጣፋጭ የሆነ ስዊት የሆነ ምግብ ነው ማለት ነው። እዚህ ከጨረስኩኝም በኋላ ላዩ ላይ የነሰነስኩት የስኳር ዱቄት ነሰነስበታለሁ ማለት ነው። በስሎ ከወጣም በኋላ እንደዚህ ው የስኳር የጨመርኩበት የሎዚና የጆዙን ነው። የቴምሩ ላይ ግን ስኳር አላደረግኩም ባዶኖሱ ማለት ነው። ቴምሩ ላይ ስኳር አይደረግም። እንግዲህ በስሎ ወጥቶ ይሄንን ይመስላል ማለት ነው። እንደዚህ አድርጌ ነው የሰራሁት። በጣም አመአት ነው የሰራሁት ማለት ነው። ወደ አራት ኪሎ ነው ነገር ግን ቪዲዮ በደንብ ለመቀረጽ አልተመቸኝም። አጭር ነው። ይህንን ይመስላል እንግዲህ የጆዙን እና የሎዙ ላይ ነው ሱኳር ዱቄቱን የነሳነስኩበት። የቴሜሮ ላይ ዱቄቱ አይደረግም ማለት ነው የስኳር ዱቄት። ይህንን ይመስላል እንግዲህ። ሰሪች ያበስዬ ጨርሻለው። አሁንም ይቀረኛል ማለት ነው ያልበሰለ፣ ገና አልጨረስኩም። እንግዲህ ይህንን ይመስላል ዛሬ ይዤ መጣሁት ቪዲዮ ማለት ነው በጣም በነሱ ቤት በጣም የሚወደድ ቤታቸው ውስጥ የሚዘጋጁ በጣም አሪፍና እና ምርጥ ምግብ ነው ማለት ነው። በነሱ ማሙሌ ነው የሚባለው ማለት ነው። እንግዲህ ይሄን ሁሉ ሳቦካ አንድ ውሃ ጠብ አላደረጉበትም ማለት ነው። በቅቤ ብቻ ነው የተሰራ። በጣም የሚገርም አሰራር ነው ማለት ነው። በነገራችን ላይ ሲሰሩ በጣም ነው የሚያደክመው። በጣም ሰዓት ይፈጃል። እኔ ይህንን ለመስራት ሁለት ሰዓት ምናምን ነበር የፈጀኝ። ከጨረስኩም በኋላ እንደዚህ አድርጌ አሸግኩት ማለት ነው። እንደዚህ ታሽጓል። ከጨረስኩኝም በኋላ ይህንን ይመስላል። እንግዲህ ዛሬ ይዤ የመጣሁት ቪዲዮ ውድ ቤተሰቦች፣ ሼር፣ ላይክ፣ ኮሜንት በማድረግ አበረታቱኝ ይላቸዋለሁ። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ ይላቸዋለሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያድርግልኝ።